ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ማሳያችሁ የፊት ማስክ ነው። ለፊታችሁ ግዴታ መጠቀም ያለባችሁን ማስክ ነው ማሳያችሁ። በጣም አሪፍ ነው። እኔ እንግዲህ ፊቴ እንደምታዩ ጥቋቁር ነጠብጣብ በብዛት ነው ያለብኝ። እስፔሻሊ ሽቶ አላርጂክ ስላለብኝ ሽቶ ስቀባ እንደዚህ ይሆናል። እና ለጥቋቁር ነጠብጣብ ማዲያ ስላለባችሁ እንዲሁም በተለያየ ምክንያት ለጠቁ የጠቆረ ነገር ላለባችሁ በሙሉ የሚሆን ፌስ ማስክ ነው ማሳያችሁ በጣም ቆንጆ ማስክ ነው አብራችን ይቆይ። እዚህ ጋር እንደምታየው ሶስት ነገር አዘጋጅቻለሁ እሱ ምንድነው ቡና ማርና ሎሚ ነው የሚያስፈልገን ዛሬ ለፊታችን ለምንሰራው ሰራው ስክራፕ የሚያስፈልገን እነዚህ ሶስት ነገሮች ናቸው ቡናው እንደምታዩት ቆንጆ ተደርጎ የተቆላና በደንብ የተፈጨ መሆን አለበት ልክ ለምንጠጣው እንደምናዘጋጀው ማለት ነው ቆንጆ አድርገን ፈጭተን ድቅቅ ማለት አለበት ቆዳችንን በደንብ እንዲያገኝ ውስጥ ድረስ ገብቶ ቆዳችንን እንዲያገኝ ድቅቅ አድርገን መፍጨት አለብን ከዛ ከዚህ ላይ ሁለት ማንኪያ ወይ አንድ ማንኪያ ወስደን በምንፈልገው መጠን ነው የምናዘጋጀው። ማራችንም እንደምታዩት ቆንጆ የተፈጥሮ ማር ነው መሆን ያለበት ከዛ አንድ ሎሚ አለን እዚህ ጋር ሎሚውን ግማሹ ነው የምንጠቀመው ማብዛት የለብንም ለቆዳችን ብዙ አያስፈልግም። ሎሚ በትንሹ ምን ያህል መጠን እንደምናደርግ አሁን አሳያችኋለሁ። ግማሹ ነው የምንጠቀመው። ውሃ ቢኖረው ሎሚው መራሪፍ ነው። ከዛ አንድ ላይ የምናቀላቀልበት እንደዚህ ንጹህ እቃ ያስፈልገናል። ፍሬጅም ለማስቀመጥ እንዲሆነን ንጹህ እቃ እንደዚህ እናዘጋጃለን ማለት ነው። ቡና እንግዲህ በጣም ብዙ ጥቅም ነው ያለው ለቆዳችን። ለተሸበሸበ ቆዳ፣ ቶሎ ለሚቆጣ ቆዳ፣ ለጥቁረት፣ ለማድያት በጣም አሪፍ ጥቅም ነው ያለው ቡና። ማርም አብዛኛው ተመሳሳይ ጥቅም ነው ያላቸው። ማርም እንደምታውቁት ለቆሰለ ቆዳ፣ ቶሎ ለሚቆጣ ቆዳ ለማረጋጋት ይጠቅማል። ልክ እንደበረዶ ማለት ነው። ሎሚ ትንሽ ነው የምናደርገው፣ ምክንያቱም ይሄ ጥቁራ እንዲያግዘን ነው። በጣም ትንሽ ነው የምናደርገው ሎሚ እና በዛ ማርና ቡናውን ነው በዛ አድርገን የምናዘጋጀው ማለት ነው። እኔ እንግዲህ እንደምታዩት ቡናውን በዛ አድርግ ያለው ምክንያቱም ብዙ ጊዜ እንዲቀመጥልኝ ስለምፈልግ ነው። ቶሎ ቶሎ መስራት ስለማልችል ፍሪጅ አስቀምጬ በእንስላ ሳምንት ወይ ሳምንት ነው የምጠቀመው። ስለዚህ ቡናውን ሁለት ማንኪያ አድርጊያለሁ። ማሩንም እንደዛ እንደምታዩት ሁለት ማንኪያ አድርጊያለሁ። ማር እናንተ ወለላው ቢኖራችሁ ጥሩ። እኔ ትንሽ ስለቆየ ወፈር ብሏል፣ ማሬ ያለቀበት ስለሆነ ነው። ወለላ ማር ቢሆን በደንብ አሪፍ ነው የሚሆነላችሁ። አሁን ሎሚን እንደዚህ ቆርጬ ፍሬው እንዳይገባ አወጣውና ሎሚውን ደግሞ ትንሽ ነው የምናደርገው፣ ማለት ነው የኔ ማንኪያ ትንሽ ስለሆነች ሶስቴ ነው ያደረኩት። ግን በጣም ትንሽ ነች፣ እንትና ማንኪያ በጣም ትንሽ ስለሆነች ነው። እናንተ ተለቀ በሚል የሻይ ማንኪያ አንድ ካደረጋችሁ ይበቃል። ማንኪያዋ ስላነሰች ነው ሶስት ያደረኩት። እንደዚህ በደንብ እናቀላቅለዋለን ማለት ነው። በደንብ ማቀላቀል አለብን። ሁሉም አንድ ማንድ ላይ እንዲዋሃድልን በደንብ ማቀላቀል ነው። አይውት ስታዩት ራሱ በጣም ነው የሚያምረው። ብሉኝ ብሉኝ ነው የሚለውና እሱን ፊታችን ላይ እንቀባለን ማለት ነው። እኔ እንግዲህ ፊቴ ላይ በደንብ ነው በጥቋቁር ነገር ያለው ፀሐይና ሽቶ አንድ ላይ ሲሆን ስለማይስማማኝ ብዙ ጊዜ እንደዚህ ይሆናል ፊቴና ይሄን ስጠቀም ነው በደንብ ለውጥ ማገኘው እና ስትቀቡት እራሱ ይወት በጣም ነው ደስ የሚለው። ቢያን 30 ደቂቃ ከ25 እስከ 30 ደቂቃ ላይ ይችላል ያቆይተን። ያለ ሳሙና እንደዚሁ ነው መታጠብ ያለብን። ማታ ላይ ብትጠቀሙት ጥሩ ነው። ቡና ምች ስላሉ ምች ያለበት ሰው በፀሐይ ምች ስለሚያስመታው ማታ ላይ ተቀብታችሁ፣ ከዛ ያለ ሳሙና ታጥባችሁ፣ የሚመቻችሁ ሞስቸራይዘር ተቀብታችሁ ነው ማደር ያለባችሁ። እንደዚህ ተቀብታችሁ ለሰላሳ ደቂቃ ነው፣ ሰላሳ ደቂቃ ነው ማቆየው ቤት ውስጥ ሆኜ ማለት ነው። ከዛ ከሰላሳ ደቂቃ በኋላ እንደዚህ ስትነኩት እራሱ እጃችሁ ላይ ምንም አይኖርም። እንደዚህ ጥብቅ ጥብቅ ነው የሚለውና እሱን ቀስ እያላችሁ ማሳጅ ታደርጋላችሁ። እላው ላይ ዝም ብላችሁ ማለት ነው። ከምታጠባችሁ በፊት እላው ላይ ታሹታላችሁ። እና ይሄ ሴንሲቲቭ ቆዳ ላላችሁ በጣም ተጠንቅቃችሁ ነው ማሸት ያለባችሁ። ከዛ በኋላ በውሃ ብቻ ትታጠባላችሁ። እንግዲህ እንደምታዩት ነው የእኔ ፊት ከታጠብኩት በኋላ ለውጥ አለው። በጣም ደስ ይላል፣ ሰሰነካው ራሱ በጣም የሚለሰልሰው እና እናንተም ለውጡን ያያችሁ ይመስለኛል። ባካችሁ ተጠቀሙት፣ ትወዱታላችሁ በእርግጠኝነት። ተጠቅማችሁ ከወደዳችሁት ደግሞ መታችሁ ኮመንት አድርጉልኝ እንደወደዳችሁ ጻፉልኝ፣ አስተያየታችሁን ያስፈልገኛል። እንዲሁም ቀጣይ ደግሞ ለሰውነታችን የቡና ስክራፕ የስትሮበሪ ቆዳ ላለብን እንዲሁም ጥቋቁር ነጠብጣብ ቡጉር ላለብን ለሰውነታችን የሰውነት ስክራፕ ከመታጠባችን በፊት የሰውነት ስክራፕ እንዴት እንደሚሰራ አሳያችኋለሁ። ሰብስክራይብ አድርጉኝ። ወዳችኋለሁ። ባይ